ከነን ብቻ ሳይሆን እኛ ነው እንዳልከበቁ ነው ማለት። ጌታዬ ሆይ ቸሮር ያሰማኝ ብለሃል። አንተን ብቻ ሳይሆን እኛንም ቸሮር ያሰማን ነውና፣ እውነት ለመናገር በጣም ጓጉተናል ማለት ነው እና የእውነት እኛም ጥሩ ነገር መስማት እንፈልጋለን። ብዙዎቻችሁ ግን ከአብ ጋር እንድትሆን ፈልጋችኋል። እሱ እኮ ደግሞ አብ እኮ ሀብታም ነው ምናምንም የምትሉኝም ልጆች አላችሁ ኖ ውዶቼ ከሀብት ይልቅ ምስ ፍቅር ነው የሚበልጠው። አሁን ላይ ፍቅር ካለ ሀብት ይመጣል። እውነት እሱና አንቺ ከተዋደዳችሁ እየሰራችሁ ሀብትን ታመጡት አላችሁ። እውነት ይንሞላችሁ። ፍቅር በብር አይገዛም። ለሰው ልጅ የሚበልጠው ፍቅር ነው። አዎ፣ ያ ሀብታም ነው አይኖ፣ ግን እንደዚያ አይደለም። ፍቅርን በሀብት አትለኩት። ፍቅር በፍቅር ቢሆን ደስ ይላል ብዬ ነው የማስበው። ዋላው ልጅ የሰው ልጅ ፍቅር ነው። ሀብት ኖሯችሁ ፍቅር ከሌላችሁ ምን ይሰራል? ዛሬ እንዳልክ ምን አለ ጌታ ሆይ ቸሮር ያሰማን ብሏል። እሱ ብቻ ሳይሆን እኛንም ቸሮር ያሰማን። እውነት ለመናገር ሰላም፣ እንዴት ናችሁ? እንዴት ናችሁ? ደህና ናችሁ ወይ? አቢነ ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ አሁንም በአዲስ መጡቻለሁ ወይ ማለት ነው እንግዲህ ሁላችሁን ዛሬ ይሄንን በእንዲያልክ ቤት የሚለቀቀውን ቪዲዮ ስትንጠብቅ ነው የምንለው ብዬ ነው የማስበው። ዛሬ እንግዲህ የሄሉ መልሷ ምን ይሆን እንግዲህ መልስ የሰጠችው ይመስለኛል ማለት ነው። ግን በጣም ከፍት ያለው ነው የሚመስለው ከፍቶታል። እንግዲህ ሄሉ የምርጫዋ እንግዲህ አላቅም። እኛ ቢሆንልን ብለን የተመኘነው እንዲያልክ ነበረ። እንግዲህ ደግሞ የሰውን ልብ አናቅም። የሄሉ ልብ ገብተን አላየንም አልፈተንም። እንግዲህ እኛ የመልካምነታችንን አስተሳሰብ ነበር እንደዚያ ያለው። እንግዲህ ይሄ ምርጫ እንግዲህ ዛሬ እውነቱ ይፈነዳል ማለት ነው። ዛሬ ቪዲዮ እስከሚለቀቅ እኔ በጣም ቸኩያለሁ። እናንተስ የሆነ ስነግራችሁ እና እንዲያልካ ይዘው በጸሎት በርታ። ፈጣሪዎች ቸሮሬ አልሰማኝ እንዲያልከው ሁላችሁም እንግዲህ ቸሮሬ አሰማኝ። እኔ እንደ ጸሎት የነው እውነት የነገዋ ኪዳነ ምሕረት የእውነት እንዲያልክ ብትሆን ሄዱ ደስ ይለኛል። የምርስ ንግራችሁ። ምክንያቱም ተፍቅር ይልቅ ሀብት ነው፣ ተሀብት ይልቅ ፍቅር ነው የሚበልጠው እና ሁላችንም ፍቅር ነው መምረጥ ያለብን። እሱና እና ባለሽ እናንጭ ከተዋደዳችሁ ሀብት በራሱ ጊዜ ይመጣል። እናንተ ብቻ መዋደድ እንጂ እና እኔ እንጃ። ምን ልበላችሁ፣ ማወራው ሁሉ ጠፍቶብኛል። ዛሬ በቃ ይሄን ብዩ እስከማየው ድረስ በጣም ቸኩያለሁ፣ እስከምሰማው ድረስ ቸኩያለሁ። ይሄሉ ውሳኔ ምን እንዲሆነ እንግዲህ አላለ። በእርግጥ ቀለበቱን እኮ አላወለቀች ማየታቸው ከሆነ እና ጠርጠር ያለሁኝ ማለት ነው። ቀለበቱን አላወለቀችም። ቀለበቱን ስላላወለቀችው እኔ እንጃ። እናንተስ ምን አሰባችሁ? ምን ጠረጠራችሁ? ከሄሉ ምን ተረዳችሁ? ሄሉ ላይ ምን አነብባችሁ? እስቲ ይሄንን እናንተ ልገሩ። ከሷ ምን እንዳያችሁ፣ ምን እንዳያነበባችሁ። ከእንዳልክ ጋር ብትሆን ነው የሚሻለው? ከአብ ጋር ነው ብትሆን የሚሻለው ማለት ነው። እናታ ደግሞ ትናንትና አኘኘኝስ ነበር ደግሞ ማለት ነው። ይህ ሰው ይገርመኛል። የሆነ ሰው ወደ ልኮ ብሎ ሲመጣ የተኛው ሁሉ ይነሳል ብዬ ነው የማስበውና እስኪ እናንተ ደግሞ ምን ትላላችሁ እስኪ እንዲሁ ሄዱ ለማን ብትሆን ይሻላል? ሐሳባችሁን ስጡ፣ ትክክለኛ ፍርድ ይፍረዱ። እስኪ ለሄዱ የሚሆናት ማን ነው? ሐሳብ ስጡበት እስኪ። ማን ለሷል የሚሆናት ብላችሁ ታስባላችሁ? እኔ ነገም ዛሬም እንዲያልከን ነው መመርጥላት። እናንተ ደግሞ እስቲ ሐሳባችሁን ስጡ። አብ ሆነ ትንሽ ነገር ነው፣ ገና ሌላ ሴ ሌላ ጋር የሚሄድ ሰው ነው፣ ረግቶ የሚቀመጥ ሰው አይደለም። ለዛ ነው ይሄንን ያልኩት ማለት ነው። እና እናንተስ ምን ትላላችሁ? ለሄዱ የሚሆናት ሰው ማን ነው? እንዳልክ አይዞህ እሺ። ያው አንዳንዴ ሰው ተስተቱ ተምሮ ያንን ሰው መቶ ይቅርታ እንታረቅ ሲል መታረቅ ምንም ችግር ያለው አይመስለኝም። ስተቱን አውቆ ተምሮት ተስተቱ ትምህርት ወስዶ ጥፋቱን አውቆ ያ ሰው መቶ ይቅርታ ሲጠይቅ ችግር ያለው አይመስለኝም ብዬ አስባለሁ እውነት ለመናገር እና እንዳልክ ስተቱን አውቆ ተስተቱ ለመማር ሞክሮ ሄሉ ለኔ ሆኜ ማለቱ ስህተት ነው ብዬ አላስብም። እንዴ ነው እንዴ ነው እንግዲህ ሄሉዬ፣ ብናከብርሽ የምንወድሽ እህቶችሽ ነን። እንግዲህ ይህን ሀሳባችንን ስንናገር ልትቀየም እና ይገባም ብዬ አስባለሁ። ለአንቺ በማሰብ የተነሳ ነው ይሄን የምንለው፣ ለሌላ አይደለም። እኛ የአንቺን ደስታ ነው ማየት የምንፈልገው ፈልጎ አንቺ ስቀሽ ተደስተሽ ስለሆነ ማየት ነው ፈልጎ። ለዛ ነው ሄሉዬ ማለት ነው ዛሬ እንግዲህ ይሄ ሄሉ ይህን መልስ በጉጉት ነው የምንጠብቀው። እውነት ለመናገር ጥሩ ነገር እንደምትናገሪ ጥሩ ነገር መልስ እንደምትሰጪ ባለሙሉ ተስፋ ነኝ። እንዳልክ እንግዲህ ካፈቅርካት ከወደርካት እግዚአብሔር ይርዳህ። ይህንን ነው የምለው። ያንተ ካላት የትም ብትሆን የትም አትሄድም። ፈጣሪ ሄዱ ላንተ ብሎ ከፈጠራት ማንም አይወስድብህም። እውነት ለመናገር ማለት ነው። ያንተ ናት ካለ ፈጣሪ አሁን ራሱ ተመልሶ ሊያገናኛቸው የቻለበት ምክንያት ሄዱ ላንተ ናት ካለ መቼም ቢሆን መቼም አይቀርም። ፈጣሪ ያ ካላለው ሰው ጋር ያንን ሰው አያኖርም፣ ካለው ሰው ጋር ነው ማኖር የሚችለው እና እግዚአብሔር ይርዳ እላለሁ። በዚህ አጋጣሚ ተጸጽተህ በመመለስህ እኔ ደስ ብሎኛል፣ እውነት ለመናገር እንደዚህ ገብቶ ተጸጽቶ በመመለሱ እኔ ደስ ብሎኛል። እውነት ለመናገር ገብቶ ተጸጽተህ መመለስህ ጥሩ ነው ብዬ አስባለሁ እና ግን ደግሞ እንደምራራ እንግዲህ እርግጠኛ ነኝ። በእርግጥ ያፈቀረ ሰው አንዴ ሲቆርጥ ትንሽ ይከብዳል። ግን ደግሞ ሄሉ መልካም ልጅ ናት፣ ትመለሳለች ባይነኝ እንዴኔ ነኝ እንዴ እና እንግዲህ ብዙዎቻችሁም ያው ከአባት ወዳላችሁ፣ ብዙዎቻችሁም ከእንዳልክ ጋር። ግን ያው ሁሉም ሰው ምርጫው የተለያየ ነው። እንግዲህ የእሷን ምርጫ ዛሬ እናያለን፣ እንሰማለን። እኛ ባል ነው ሳይሆን እሷ ባለችው ስለሆነ የሚሆነው እንግዲህ ሁሉንም ነገር አብረን የምናይ ይሆናል ብዬ ነው የማስበው። እኔ እንጃ እንዲያልክ ብቻ ግን ሰሞኑን አሳዝኖኛል። የእውነት ከልቡ ሄሉን እንደዚህ አፍቅሯት ከሆነ ለሱ ትንሽ ይከብደዋል። እውነት ለመናገር ከሚባል በላይ በተለይ ገፍታችሁት ሂዶ የሄደባቸው ሰው ይከብዳል ትንሽ ገባችሁ አይደለም። እና ለእንዲያልክ ትንሽ ትንሽ ይከብደዋል ብዬ አስባለሁ። ሄሉ ደግሞ ልቧ ላይ ያለው እንግዲህ ሌላ ነው ብዬ ነው የማስበው። እንዴት ተረድኋት እንዲያየኋት ከፊቷ እንዲያነበኩት ከሆነ ፊቷ ላይ ያለው ሰው እንዲያልከው ይመስለኝ፣ እውነት ስናገር። እሷ ልቧ ላይ ያለው ሰው እንግዲህ ሌላ ነው። እንግዲህ እንዲያል ፈጣሪ እርዳ፣ ይህንን ነው የምለው እኔ፣ ምክንያቱም ምንም ልል አልችልም። ፍቅር ያው በትንሹ እንዲሁም በትልቁ ሁላችንም እናውቀዋለን ብዬ ያስባለሁ። ትንሽ ይከብዳል። ትንሽ ከብዷል። ሴት ልጅ እንኳን ስታፈቅር አልቅሳም ቢሆን ይወጣላታል። እውነት ለመናገር ወንድ ልጅ ሲያፈቅር ግን ውስጡ ነው የሚጎዳው፣ በቃ ሆነ በውስጡ ነው የሚይዘው። እና እንግዲህ እንዳልክ እግዚአብሔር ይርዳህ ነው። ምን ሌላ ምንም ነገር አይኖረኝም። ምክንያቱም ፍቅር ለሁሉም ሰው ከባድ ነው። ባይን መፈቃቀር ደግሞ መታደል ነው። ሄዱዬ እንዳልክ እንደዚህ ወዶች አፍቅሮች ከመጣ ባትገፊ ጥሩ ነው። ወይኔ እንዴኔ ነገ እንዳትጸጸችበት ማለት ነው። ይሄኛው ገለባ ነገር ነው አይሆንሽም ብዬ ነው ማስበው እውነት ለመናገር እና እንግዲህ ይሄን ለማለት ነው የመጣሁት። ወዶች እወዳቸዋለሁ፣ አከብራቸዋለሁ። መልካም ምኞታችሁን ግለጹ ከስር ዛሬ። እስኪ ሁላችሁም ክርስቲያንም፣ ሞስሊምም፣ ጴንጤም ሁላችሁም ሰምታችኋል። መልካም ቀን። አመሰግናለሁ።